ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ከዜናዎቹ ጋር ሰብለ ጽጌ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በሰሜን ሸዋ ዞን ሕዝቡን ለመልካም አስተዳደር ችግር የዳረጉ ጉዳዮች እንዲቀረፉ የአማራ ክልል ምክር ቤት የተለያዩ ቋሚ ኮሚቴ አባላት አሳሰቡም። በዞኑ የመሰረተ ልማት ዝርጋታ መጓተትና የካሳ ክፍያ ችግር ጎልተው የሚነሱ ችግሮች ስለመሆናቸውም ተነግሯል። የክልሉ መንግስት መፍታት የሚችለውን ጉዳዮች በመለየት በፍጥነት እንዲፈታ ለማድረግ እንደሚሰሩም ገልጸዋል። ወንዲፍራ ዘውዴ ዝርዝራለሁ የአማራ ክልል ምክር ቤት ቋሚ ኮሚቴዎች ቡድን ከሰሜን ሸዋ ዞን የተቋማት ኃላፊዎች ጋር የ2017 በጀት ዓመት የ11 ወራት እቅድ አፈጻጸምን ገምግሟል። ከተቋማት ኃላፊዎችም ከጤና፣ ከመሬትና ከትምህርት መምሪያ ኃላፊዎች አበይት ጉዳዮች ተነስተዋል። የጤና ባለሙያው ስራ አናቆምም፣ ግን ደግሞ የደመወዝና የጥቅማ ጥቅም ጥያቄዎቹ የእኛም የጋራ ጥያቄዎች ናቸው። እንደ ጥቅል በሚገርም ሁኔታ በእኛ ዞን ተጨባጭ ሁኔታ ምንም አይነት ስራ ያቆመ አንድም ባለሙያ የለንም። ወደ አምስት ሺ ባለጆታ ከሁለት ነጥብ ሶስት ቢሊየን ብር በላይ ነው ያልተከፈለ ያለው ሁለት ሺ አስራ አንድ አመተ ምህረት ጀምሮ አስራ ስድስት ወረዳ ላይ ይሄን ያክል ህዝብ እያለቀሰ ነው። በአጠቃላይ ከመዘገብንውት 68 ነጥብ አንድ ትምህርት ተማሪ ትምህርት ላይ ነው ያለው። 68 ይሄ ቀላል አይደለም። በዚህ ውጥንቅጥ ጊዜ ውስጥ 68 ነጥብ አንድ ከመዘገብከው ትምህርት ላይ ትምህርት ላይ መዋል በራሱ ግብ ነው ባንልም ትልቅ ተስፋ ነው። የቋሚ ኮሚቴዎቹ ቡድንም ዋና ዋና ያላቸውን ጉዳዮችን አንስቷል። የንግድ ኢንዱስትሪና ከተማ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ በላይ ዘለቀ ከጸጥታ፣ ከፕሮጀክቶች አፈጻጸምና ከካሳ የተነሱትን ጉዳዮች ትኩረት ይደረግባቸዋል ብለዋል። የአስፋልት መንገድ ፕሮጀክቶች ወደ አስር ያህል ፕሮጀክቶች አሉ እዚህ እና ተቋራጮቹ ከጸጥታ ጋር ተያይዞ የጸጥታውን ጉዳይ እንደመኛት በመቁጠር ብዙዎቹ ስራ ላይ እንዳልሆኑ በሪፖርታችን አይተነዋል ተደጋጋሚ ጥያቄ እየተነሳና እየተማረረ ያለ መሆኑን ገምግመናል ይሄ በአስቸኳይ መንግስት ጉዳዩን ተመልክቶ ማስፈጸም እንዳለበት ከአስሩ የአስፋልት ፕሮጀክቶች አንዱ ነው አክቲቭሊ እየሰራ ያለ እንጂ ሌሎቹ ኦልሞስት ተቋርጠዋል በሚባል ደረጃ ያሉበት ሁኔታ ነው ያለ ሌላው ከካሳ ክፍያ ጋር በጣም በርከት ያሉ የአርሶ አደር መሬት በተለያዩ ፕሮጀክቶችን መክፈል ካልቻለ አሁን ያለው የዋጋ ንረት የአርሶ አደሮቹን አጠቃላይ የሚከፈል ክፍያ ኑሯቸው ሊለውጥ ስለማይችል በፍጥነት ቶሎ ተከፍሎ ልማቱ እንዲቀጥል ወንድ አለበት ተነስቶ ተዋይተንበታል። የሰሜን ሸዋ ዞን አስተዳደር ከኦሮሞ ብሔረሰብ አስተዳደር ጋር በጋራ በመሆን ያጣየና አካባቢዋን ሰላም የቀለበሰበት መንገድ የአመራሮቹ ቁርጠኛ አቋም የታየበት መሆኑን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሃናን አብዱ አንስተዋል። በጣም ብዙ ህዝቦች ዋጋ የከፈሉበት የአካል ጉዳት የደረሰበት በጣም ብዙ ፖለቲካ ቀውስ የተካሄደበት ከተማ ነው አሁን ላይ ግን የዞኑ አስተዳዳሪና የኦሮሞ ብሔረሰብ ዞን አመራሮችና የሰሜን ሸዋ አመራሮች እንዲሁም የጸጥታ አካሉ ባደረጉት የውስጥ ለውስጥ ስራ የማያዳግም ሰላም ነው የመጣው። እውነት ለመናገር ሰላም ትልቅ ዋጋ ያለው ነው። የሰሜን ሸዋ ዞን አስተዳደር ይፈቱልኝ ብሎ የጠየቃቸው ዘጠኝ ጥያቄዎች ከግሸራቤል ሆስፒታል ግንባታ መቋረጥ፣ የደብረ ሲና የውኃ ተደራሽ አለመሆን፣ በምንጃር ሸንኮራ ወረዳ የአውራ ጎዳና ተፈናቃዮች ወደ ቀያቸው ይመለሱ የሚሉና ሌሎችንም ላነሳው ጥያቄ በክልሉ ትኩረት ይደረግበታል ብለዋል። ወደ ዘጠኝ ያክል ጥያቄዎች ዞኑ በአቅሜ መፍታት ያቃተኝና ክልሉ ሊፈታልኝ ይገባል፣ ቋሚ ኮሚቴው ተከታትሎ ይህን የሚመለከታቸው ተቋማት እንዲፈቱ ሊያደርግልኝ ይገባል ብሏል። ይህንን እኛ ጥያቄዎቹን አድርሰን እስኪፈቱ ድረስ መገምገምና መከታተል ነው የሚሆነው። በእርግጠኝነት የተነሱ ጥያቄዎችን በክልል የሚፈቱትን ለክልል ተቋማት፣ ለተጠሪ ተቋሞቻቸው አድርሰን መልሰን መልስ ለዞኑ የምናደርስበት ሁኔታ ነው የሚኖረው ማለት ነው። በአማራ ክልል በተከታታይ የተከሰቱ ግጭቶች በክልሉ የትምህርት ዘርፍ ላይ ጉዳት አድርሰዋል ሲል የአማራ ክልል ትምህርት ቢሮ አስታወቀ። የክልሉ ትምህርት ቢሮ በክልሉ ጉዳት የደረሰባቸውን የትምህርት ተቋማት መልሶ ለመገንባት የሚያስችል ውይይት ከግብረሰናይ ድርጅቶች ጋር አካሂደዋል። ተመስገን ዳረጎት ዝርዝሩን ይዟል። በአማራ ክልል የሰሜኑ ጦርነት ከተከሰተ እስካሁን በትምህርቱ ዘርፍ ሰፊ ጉዳት አጋጥሟል የአማራ ክልል ትምህርት ቢሮ ይፋ ባደረገው መረጃ መሰረት ባለፉት ዓመታት በክልሉ በተካሄደ ግጭት ከ6154 በላይ ትምህርት ቤቶች ጉዳት ደርሶባቸዋል በተያያዘው የትምህርት ዘመንም ወደ ትምህርት ይመጣሉ ተብሎ ከሚጠበቁ ተማሪዎች ውስጥ ከ4.1 ሚሊዮን በላይ ተማሪዎች ወደ ትምህርት ቤት አልተመለሱም ይህ የሆነው ደግሞ ከ4821 በላይ ትምህርት ቤቶች በግጭቱ ምክንያት ባለመከፈታቸው ነው ትምህርት ቤቶች ክፍት በተደረጉባቸው የተወሰኑ አካባቢዎችም በርካታ ተማሪዎች ወደ ትምህርት ገበታቸው አልተመለሱም። በአማራ ክልል በተከሰተው ግጭት በሰብአዊና በመማሪያ ቁሳቁሶች ጉዳት ደርሷል ይላሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊዋ ዶክተር ሙሉነሽ ደሴ። ለምሳሌ አማራ ክልል ላይ አራት ነጥብ አንድ ሚሊዮን ተማሪዎች ትምህርት ቤት ገበታ ውስጥ የሉም እያልን ማውረድ ቁጥር አይደለም። ኢትዝ ብዮን ዘናምባር ቁጥር አይደለም ተስፋቸው አላማቸው ያገር ላይ ከአማራ ክልል አልፎ ሀገሪቱ ላይ ከአገሪቱ አልፎ ደግሞ አፍሪካ ላይ ከአፍሪካ አልፎ ደግሞ ዓለም ላይ የራሱ የሆነ ተጽዕኖ ያመጣል። ምክንያቱም አራት ነጥብ አንድ ሚሊዮን ማለት ከመቶ በላይ የዓለም ሀገራትን የሚበልጥ የህዝብ ቁጥር የሚበልጥ ቁጥር ነው። ኃላፊው አያይዘውም በክልሉ ያለውን የትምህርት ዘርፍ ድጋፍ አድራጊዎች እገዛ እንዲያደርጉ ጠይቀዋል። በትምህርት ቁሳቁስ አቅርቦት በዲጂታል የታገዘና ተማሪዎች በቤታቸው ሆነው መማር የሚችሉባቸውና በሌሎች ድጋፎች እገዛ ማድረግ እንደሚገባ አስታውቋል። በዲጂታል የምናስተምርባቸው ኦፖርቹኒቲዎች ባሉት በዲጂታል እናስተምራለን። በአክስለሬሽን የምናስተምረው ላይ በአክስለሬሽን እናስተምራለን። ሴሚስተር የምናጠፍ ከሆነ እንደዚያ እናዘጋጃለን። ኮንቴንቶችን ደግሞ ቬርቲካሊ፣ ሆሪዞንታሊ ኮንደንስ ማድረግ የምንችልበት መንገድ ካለን በዚያ እንሰራለን። ያንን ስናደርግ ግን መምህራንን ማሰልጠት ያስፈልጋል። ሳይኮሎጂካሊ ትሪት ማድረግን ያስፈልጋል። ሞጁሉ ላይ እውቅና መስጠትን ያስፈልጋል። ማህበረሰቡ ላይ እውቅና መፍጠርን ያስፈልጋል። ልጆቹ ላይ እውቅና መፍጠር፣ ግንዛቤ መፍጠር ያስፈልጋል። እነዚህ ሁሉ የመንግስት ተቋም ብቻ የሚችላቸው ፕላስ መንግስት የማይደርስባቸው አካባቢዎች ስላሉ እነዚያ ላይ እንዲያግዙን በማድረግ ነው። ብዙ አይነት ጥያቄዎችን እንደየንትናቸው አቅርበናል። ከትምህርት ቤት ምገባ ጀምሮ የፈረሱ ትምህርት ቤቶችን ከመጠገን በአዲስ መስራት ሊሆን ይችላል። ስኮላሪስቲክ ማቴሪያል ማቅረብ ሊሆን ይችላል። የትምህርት ሚኒስቴር ሚኒስትር ዴኤታ አየለች እሸቴ በበኩላቸው በግጭቶች የልጆቻችን ወደፊት ዕጣ ፈንታ ሊጎዳ ተጠባቢም ይላሉ። ተማሪዎችንና ትምህርት ቤቶችን ማገዝ የሀገር መጻኢ ዕድል ማገዝ በመሆኑ መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት ትምህርት ቤቶችን በማገዝና መልሶ በመገንባት ሊተባበሩ እንደሚገባ አስታውቋል። በእያንዳንዱ በሚገነባ ትምህርት ቤት፣ በእያንዳንዱ ድጋፍ ተደርጎለት ወደ ትምህርት ቤት በሚመጣ ተማሪ ሚናችሁ ከፍ ያለ ነው። ህዝብን እያገዛችሁ ነው። ሰላምንም እያረጋገጣችሁ ነው። በአማራ ክልልም ሆነ በኢትዮጵያ ደረጃ ከትምህርት የሚገለል ተማሪ እንዳይኖር እንረዳዳ። ከግጭት በኋላ ትምህርት እንዲነቃቃም እንተጋገዝ። ትምህርት ቅንጦት አይደለም፣ ህይወት ነው። የዩኒሴፍ ኢትዮጵያ ተወካይ ሚስተር ዶሚኒክ በበኩላቸው በአማራ ክልልም ሆነ በአገር አቀፍ ደረጃ ያጋጠመውን የትምህርት ስብራት መጠገን ካልተቻለ የወደፊት ተጽዕኖ የከፋ ስለሚሆን በመደጋገፍ ተማሪዎችን ወደ ትምህርት መመለስ እንደሚገባ አሳስበዋል። የአማራ ክልልም ሆነ የአገሪቱን የትምህርት ቀውስ መፍታት ካልቻልን ብዙ ወጣቶችን ለረሃብ እያጋለጥን ነው። የትምህርት ቀውስ በልጆች ጤና ብቻ ሳይሆን በአገሪቱ እድገት ላይም ተጽዕኖ አለው። ችግሩን ለመቅረፍ በህብረተሰብ ተባብረን መስራት አለብን። በግጭት ውስጥ የሚገኙ ተማሪዎችን ወደ ትምህርት ማምጣት ለአካላዊና ስነ ልቦናዊ ጤናም አስፈላጊ ነው። ከጳጉሜ 3 እስከ 5 2017 ዓ.ም በአዲስ አበባ የሚካሄደው ሁለተኛው የአፍሪካ የአየር ንብረት ጉባኤ ስኬታማ እንዲሆን ለማስቻል ሁሉም የልማት አጋሮች ትብብር ሊያደርጉ ይገባል ሲል የፕላንና ልማት ሚኒስቴር ገለጸ። በሚካሄደው ጉባኤ ላይ በሚቀርቡ አጀንዳዎች ዙሪያ የሚመክር የባለድርሻ አካላት ውይይት በአዲስ አበባ ተካሂዷል። በለጠ ታርቀኝ ተከታትሎታል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ፎረም በመንግስትና በልማት አጋሮች መካከል የአየር ንብረት ተጽዕኖች ላይ የሚወሰዱ እርምጃዎችን ለማስተባበር የሚካሄድ መድረክ ነው። ዋና ዓላማውም ጥረቶችን ማቀናጀት፣ ሀብትን ማሰባሰብና የኢትዮጵያን የአየር ንብረት ግቦች ለማሳካት ውጤታማ አጋሮችን ማረጋገጥ ነው። በፕላንና ልማት ሚኒስቴር በኖርዌይና በብሪቲሽ ኤምባሲ ትብብር ከጳጉሜ 3 እስከ 5 2017 ዓ ም በአዲስ አበባ በሚካሄደው ሁለተኛው የአፍሪካ የአየር ንብረት ጉባኤ አጀንዳዎች ላይ የሚመክር መድረክ በአዲስ አበባ ተካሂዷል። በመድረኩ ንግግር ያደረጉት የፕላንና ልማት ሚኒስትር ዴታ አቶ ስዩም መኮንን በአዲስ አበባ የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ ለማስተናገድ ኢትዮጵያ በመመረጧ ትልቅ እድል እንደሚፈጥር ገልጸው ለጉባኤው ስኬታማነትም የሁሉም የልማት አጋሮችን ትብብር ጠይቀዋል። ራእያችን የአፍሪካን በአየር ንብረት ለውጥ ተጎጂነት ዓለም አቀፋዊ አመራር በመስጠትና ተግባራዊ የአየር ንብረት መፍትሄዎች በማመላከት አቅማችንን ማሳየት ነው። ኢትዮጵያ ይህን አመራር የምታሳየው እንደ አረንጓዴ ሌጋሲ ተነሳሽነት፣ ታዳሽ ኃይል ምርት፣ የአየር ንብረት የዘመነ ግብርናም ለምሳሌ የሌማት ትሩፋት፣ የአዲስ አበባ ኮሪደር ልማት፣ ጽኑ ፖሊሲዎችና ለውጥ አምጪ የአየር ንብረት ስማርት መሰረተ ልማት ባሉ ጠንካራ ሀገራዊ ተግባራት ነው። ለጉባኤው ስኬታማነትም ሁሉም የልማት አጋሮች ትብብር ሊያደርጉና በንቃት እንዲሳተፉ ጥሪ እናቀርባለን። በብሪቲሽ ኤምባሲ የአየር ንብረት ለውጥና ኢነርጂ ኃላፊ ዶክተር ኒና ሂሰን በአየር ንብረት ፋይናንስ ዙሪያ ከኢትዮጵያና ሌሎች ፍላጎት ካላቸው አካላት ጋር በትብብር እንደሚሰሩ ገልጸዋል። ጂ በአየር ንብረት ፋይናንስ ዙሪያ ከኢትዮጵያ የፕላንና ልማት ሚኒስቴር ጋር እየሰራ ያለው ግብር ኃይልና ትብብር ተጠናክሮ ሊቀጥል ይገባል። ሌሎች ፍላጎት ያላቸውን ግብር ኃይሎች አብረውን እንዲሰሩ ለማበረታታት እወዳለሁ። በዚህ መንገድ በጋራ በመስራት የአየር ንብረት ፋይናንስ አጀንዳን መግፋት እንችላለን። በኖርዌይ ኤምባሲ የአየር ንብረትና ደን አማካሪ ሚስ ላየቭ ሲድነስ በበኩላቸው ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ተቋማዊ ቅንጅት አስፈላጊ እንደሆነ ነው ያነሱት። ተቋማዊ ቅንጅት በጣም አስፈላጊ ነው። ለአየር ንብረት ለውጥ የማይበግር የአረንጓዴ ኢኮኖሚ ፎረም የተመሰረተበት መሰረታዊ ዓላማም ይኸው ነው። በእንዲህ አይነት አስፈላጊ አጀንዳ ተሳታፊ በመሆንም ደስተኛ ነኝ። ተመልካቾቻችን፣ ዜናዎቻችን አሁንም እንደ ቀጠሉ ናቸው። ኢትዮጵያውያን በሀገራቸው ጉዳይ መግባባት እንዲፈጥሩ ሀገራዊ ምክክር እየተካሄደ ነው። ሀገራዊ ምክክሩ ግቡን እንዲመታ የሀገራትን ተሞክሮ መቀመር ወሳኝ ሚና እንዳለውም ተገልጿል። በዚህ ጉዳይ ዙሪያ ባልደረባችን ደጀን የበቀለ በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህር የሆኑትን ዶክተር አያሌው ዘለቀን አነጋግሯቸዋል። አብረን እንከታተል። በኢትዮጵያ የወል ትርክትን በመገንባትና ከፋፊ አጀንዳዎችን ለአንዴና ለመጨረሻ ጊዜ በመዝጋት ዜጎች በአንድነት የሚኖሩበትን የፖለቲካ የማህበራዊና የምጣኔ ሀብት አውድ ለመፍጠር ሀገራዊ ምክክር እየተካሄደ ነው። ሂደቱ ውጤታማ እንዲሆን ታዲያ ሀገር በቀል ስልቶችን ከሌሎች ሀገራት ተሞክሮች ጋር ማቀናጀት አስፈላጊ ነው። በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህሩ ዶክተር አያሌው ዘለቀ እንደሚሉትም በተለይ ስኬታማ የሆኑ ሀገራት ተሞክሮዎች የተሻለ ውጤት እንዲመጣ አጋዥ ናቸው። ደቡብ አፍሪካ በድህረ አፓርታይድ አገዛዝ ውጤታማ የሆነችበትን እውነትን መሰረት ያደረገ ምክክር ደግሞ ሊቀመር የሚገባው ተሞክሮ ነው። እውነትን በማፈላለግና ና እርቅ ላይ ነው የተመሰረተ። እውነትን ከተገኘ ከተማመን በዛ ፓኒሽመንት ይቀር ወይም ምህረት ይኖር። እውነት ላይ ከተስማማ ሰዎች ተቀጡ ተቀጦ ጉዳይም ላይሆን ይችላል። ትክክለኛ እርቅና ትክክለኛ የአገራዊ ግንባታ ላይ ለመድረስ ከዚህ በፊት የተሰሩ ስራዎችን በደንብ ፈቶ ማለፍ ይጠይቃል ማለት ነው። ስለዚህ እውነት መሰረት የተደረገ ሪኮንሲሊሽን ወይም እርቅ ወይም ምክክር ወሳኝነት አለው። ከሳውዝ አፍሪካ የምንረዳው ያን ነው። ቱኒዚያ በጸደይ አብዮት ጊዜ ውጤታማ የሆነችው ሁሉን አካታች ሀገራዊ ውይይት ማድረጓ ሲሆን በተለይ የሲቪል ማህበረሰብ ድርጅቶች በሂደቱ ጉልህ ሚና ተጫውተው ነበር። ሁሉን የሚያሳተፈ ስልህ በተለይም የሲቪክ ማህበራት የትልቁን ድርሻ ወስደው የቱኒዚያን ህዝብ ወደ ጦርነት እንዳይሄድ ያደረጉት እነዚህ ናቸው። ስለዚህ ምንድን ነው ከቱኒዚያ የምንማረው? ሁሉን አቀፍ ምክክር ማድረግ ማለት ነው። ስለዚህ ያ ሞዴል ኢንክሉሲቭነስ የሚባለው ወይም የሲቪክ ማህበራት ሮል ተጫውተው ያደረጉት አስተዋጽኦ ትልቅ ነበር ማለት ነው። ሌላኛዋ በምሳሌነት የቀረበች ሀገር ኮሎምቢያ ነች። ላቲን አሜሪካዊቷ ሀገር ከፍተኛ የአደንዛዥ ዕፅ ዝውውር የሚካሄድባት፣ የትጥቅ ትግል የነገሰባት፣ አምባገነን መሪዎች የተንሰራፉባትና የወንጀል ድርጊቶች የተበራከተባት በሆነች ጊዜ ታጣቂዎች በሀገራዊ የምክክር ሂደት ውስጥ መሳተፋቸው ውጤታማ አድርጓቸዋል። የሀገሪቱ መንግስትም ለታጠቁ ኃይሎች እድሉን አልነፈገም። እነሱ የራሳቸው ጉዳይ በጦርነት ነው እናሸንፋለን ብለው የተነሱት ፣ ስለዚህ የራሳቸው ጉዳይ ተብለው አልተረሱም ወይም ው ፣ ስለዚህ እንዲገቡ ነው ኢንቫይት ነው የተደረጉት። ስለዚህ ምንድን ነው ከኮሎምቢያ የምንማረው? ጠበንጃ የሚያነሳ የሚሆን በሰላማዊ መንገድ የሚሆን በሌላ መንገድ የሚሆን ያሉ ቡድኖችን ወደ ምክክሩ ማምጣት መቻሉ ሰክሰስ እንዲያመጣ አድርጓል አሰቃቂ የዘር ፍጅት የተካሄደባት ሩዋንዳ ጋቻቻ በተሰኘው ሀገር በቀል የእርቅ ስነ ስርዓትም ለአንዴና ለመጨረሻ ጊዜ የጎሳ ፖለቲካን ማቆም ችላለች ይህም ለኢትዮጵያ እንደ አንድ ተሞክሮ ሊሆን ይችላል ባይ ናቸው ማህበረሰቡን ወደ እርቅ የሚያመጡ ባህላዊ የመፍቻ ግጭት መፍቻ መንገዶችን ተጠቅመዋል ጋቻቻ የሚባል አሁን ለምሳሌ እሱ ነው አብዛኛውን የሩዋንዳን ችግር የፈታው ማህበረሰብ ተኮር የግጭት አፈታት ስነ ዜዴ ነበር እኛ ጋር ብዙ ብዙ አለን እኮ ብንጠቀምበት ብዙ ሀገር ብዙ ለዚህ ለናሽናል ዲያሎጉም መሰረት የሚሆኑ አጋዥም የሚሆኑ የግጭት መፍቻ ባህላዊ መንገዶች አሉ። እነሱ መጠቀም ነው። አሁን ከሩዋንዳ የምንወስደው ደግሞ እኛ ጋር ያሉትን እሴቶች ግጭት የመፍቻ እሴቶችን በተገቢው መንገድ መጠቀም መቻል ከደቡብ ሱዳንና ከሱዳን መሪዎች ቁርጠኛ ለመሆንን፣ ከየመን ከሶሪያና ከሊቢያ ደግሞ የውጭ ሀገራት ጣልቃ ገብነት የምክክር ስራዎችን ከጅምሩ ያከሸፉ የውድቀት ታሪኮች ናቸው። ሁሉም ስኬቶች ለኢትዮጵያ አብነት ሊሆኑ ባይችሉ እንኳን ከውድቀቶች ጭምር ትምህርት መውሰድ ከተቻለ የኢትዮጵያ ሀገራዊ ምክክር ግቡን እንደሚመታ ዶክተር አያሌው አብራርተዋል። በተከታይነት አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርቧቸዋለች። በዜጋ ተኮር ዲፕሎማሲ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያውያን ህጋዊ የስራ ስምሪት ስምምነት ባልተፈረመባቸው ሀገራት ከሚደረግ ህገ ወጥ ጉዞ መቆጠብ እንደሚኖርባቸው አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አበይት የፖለቲካ ኢኮኖሚና ዜጋ ተኮር የዲፕሎማሲ ክንውኖችንና ቀጣይ ተግባራትን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። የአውሮፓ አፍሪካ ጉባኤ በሁሉ አቀፍ ትብብር የአፍሪካ ህብረትን የ 2063 አጀንዳ ማሳካት የሚያስችል የመሰረተ ልማት፣ የአየር ንብረት፣ ደህንነት፣ በግሉ ዘርፍ ተሳትፎ በሳይንስና ቴክኖሎጂ መስክ መስራት የሚያስችሉ የኢንቨስትመንት ፓኬጅ ስምምነቶች መፈረማቸውን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በፌዴራል ተቋማትና ማህበራት የምክክር ምዕራፍ የሚሳተፉ የተጽዕኖ ፈጣሪና የማህበረሰብ አንቂ ወኪሎች አጀንዳቸውን ማደራጀታቸውን የሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገየ አስፋው አለመግባባቶችን የምንፈታበት መንገድ የሰለጠነ ባለመሆኑ ሀገርን ዋጋ እያስከፈለ ነው ብለዋል። እንደ ሀገር ያልተግባባንባቸው ጉዳዮች ሰፊና መሰረታዊ ናቸው ያሉት ኮሚሽነሩ አለመግባባቶች በጋራ እንዳንሰራና ከድህነት ለመላቀቅ እንዳንችል አድርገውናል ሲሉ አክለዋል። እጅግ መሰረታዊ ጉዳዮች ላይ ለመተማመን መነጋገር እንደሚያስፈልግ የገለጹት ኮሚሽነር የተሳታፊዎች በኃላፊነት የሚወጡት ከፍተኛ ሚና እንዳላቸው ተናግረዋል። በምክክሩ እንዲሳተፉ የተመረጡ ተጽዕኖ ፈጣሪዎችና የማህበረሰብ አንቂ ወኪሎች ለምክክሩ ውጤታማነት ኃላፊነታቸው እንዲወጡም ጥሪ አቅርበዋል። መረጃው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። የቱሪዝም ሚኒስቴር መስፈርቱን ላሟሉ 11 ሆቴሎች ባለአምስት ኮከብ ደረጃ መስጠቱን አስታወቀ። ሚኒስቴሩ በ2017 በጀት ዓመት በአዲስ አበባ የሚገኙ ነባርና አዳዲስ ሆቴሎችን ዳግም ምዘና በማድረግ አስገዳጅ መስፈርቶችን ላሟሉ ሆቴሎች የኮከብ ደረጃ መስጠቱን ይፋ አድርጓል። በሚኒስቴሩ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ መደባመሪ ስራ አስፈጻሚ ታሪኩ ደምሴ ደረጃ ከተሰጣቸው ሆቴሎች ውስጥ 34ቱ በዳግም ምዘና፣ ስድስቱ ደግሞ አዲስ አገልግሎት የጀመሩ መሆናቸውን ገልጸዋል። የምዘና መስፈርቶች የሆቴል ውጫዊ ገጽታ ደስታ ማብሰያ የሆቴሉ ጠቅላላ አገልግሎት ጥበቃና ደህንነትን ጨምሮ 12 ዋና ዋና ነጥቦችን ያካተተ ነው ብለዋል። ስካይላይትና ሸራተን አዲስ ሆቴልን ጨምሮ 11 ሆቴሎች ባለ አምስት ኮከብ ደረጃ ዘጠኝ ሆቴሎች ባለ አራት ኮከብ እንዲሁም ሰባት ሆቴሎች ባለ ሶስት ኮከብ አምስት ሆቴሎች ባለ ሁለት እንዲሁም ሁለት ሆቴሎች ባለ አንድ ኮከብ ደረጃ ማግኘታቸውን ተናግረዋል። አዲስ የተመዘኑ ስድስት ሆቴሎች ከባለ አራት እስከ ባለ ሁለት ኮከብ ደረጃ እንደተሰጣቸውም ገልጸዋል። የኢትዮጵያ ዜና አገልግሎት ድርጅት ዘገባ ነው።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 ከአዲስ አበባ ስቱዲዮ ቀለሞቻችን የተሰኘውን ዘገባ ወደ እናንተ እናደርሳለን። ሁሌም በየሳምንቱ እለተረቡ ምሽት በተመረጡ ወሳኝ ሀገራዊ፣ አህጉራዊ አሊያም ክልላዊ ርዕሰ ጉዳይ ላይ ትኩረቱን ያደረገ ጥልቅ መረጃ የሚሰጥበት፣ መፍትሄ የሚመላከትበት የዜና ወጅ አካል ነው። ዜና ትንታኔ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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ ተጠናቀዋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።